ሱረቱል አዕላ እንደተለመደው ከሂጅራ በስተፊት የወረደች ችላት በመካ የወረደች ብሎ ማለት ከሂጅራ በስተፊት ከወረዱት ምዕራፎች አንዷ ናት። አስራ ዘጠኝ አንቀጾችን ይዛለች። ከሱረቱ ተክዊር ቀጥላ የወረደች ከሷ በኋላ ማለት ነው። ሱረቱ ልአዕላ ሁለት ቁም ነገሮች ይዛለች። ለመልእክተኛው ሰለላሁ አለይሂ ወሰለም ሁለት ነገሮችን ይነግረናል ምንድን ነው ነቢዩ አለ ሰላቱ ወሰላም ቁርአን ይጠፋኛል እያሉ ጅብሪል ወሕይ ይዞላቸው ሲመጣ በጣም እየተቻኮሉ ይቀሩ ነበረ አያቱን ሳይጨረሰው ጅብሪል እሳቸው ደግሞ ከመጀመሪያው ይጀምሩ ነበረ ያንን አስመልክቶ እንደማይረሱ ያው ያረጋግጥላቸዋል። ተጨማሪም ደግሞ ገር የሆነውን ዲን ይህን ዲን ልእስላምን እንደሚከተሉ ይነግራቸዋል። ብስሚ ላህ ረሕማን ራሒም ሰቢህ ስመ ረቢከ ልአዕላ ልዑል የሆነውን ጌታን ስም አሞግስ አወድስ ይላቸዋል። ሰቢሒ ስመ ረቢከ ልአዕላ ልዑል የሆነውን ጌታን ስም አወድስ አንዳንዶች መጽሐፎች ደግሞ

ብቻ ነው። ይሄ አላፍትነቱ በእኛ ላይ ነው። አትስጋ እያላቸውን ኢላ ማሻ አላህ አላህ የሻው ሲቀር እንድትረሳው የፈለገውን አላህ ሲቀር ያንን ትረሳለህ ማለት ነው። አላህ እንዲረሱት የሚሻው ምኑን ነው? የተነሰኸውን ቲላዋው የወርድና ቁርአኑ ተወረደ በስተኋላ የሚነሰኽ አለ ሁክሞም ቲላዋውም ንባቡም የሚነሰክ አለና ያንንስ ብትረሳ ችግር የለም። ያንን እንድትረሳ እናደርጋለን ማለት ነው። አላህ እንዲረሱት የሚፈልገው ይህ ነው። ነስክ የሆነውን ማለት ነው። ኢነሁ የዕለሙል ጀህረ ወማ የኽፋ አላህ ስብሓነ ወተዓላ ጀህር፣ ግልጽ የሆነውን በግልጽ የምትናገሩትንም ሆነ የምሰሩትን ያውቃል ወማ የክፋ ስትር የሆነውንም ነገር በሚስጥር የያዛችሁትን እናንተ እንጂ ሌላው የማያውቀውን ሁሉ ነገር አላህ ስብሓን ወተላ ያውቃ አለም ይለን ወኑየሲሩከ ልዩስራ ለገሪ ገር ለሆነችው ዲን ሃይማኖት እናገርሃለን፣ እሷን እንድትከተል እናደርግሃለን። ዩስራ ማለት ገር የሆነ ሃይማኖት ወይም ለመልካም ነገር እናገርሃለን፣ መልካምን ነገር እንድትሰራ

አድማጮችን የሚጠቅም በሆነ ቦታ ምን አይነት ቦታ ነው ይሄ ይሄም ማለት አንድ ዜ ሁለት ዜ ትምህርት ያስተምርና አንድ ሰው በዚያው ላይ የማይቀና ሙሲር ከሆነ በወንጀሉም ላይ የሆነ በጥመቱ ላይ በዚያው ላይ ቀጣይ መሆኑን ካየኸው አትታገል ማለት ነው ግዴታ የለብህም ማለት ነው የሚጠቅም በሆነበት ቦታ ማለት አድማጮች የሚጠቀሙበት ከሆነ አስተምር ማለት ነው ያለዚያ ይሄ አሁን ይሄ አድማጮችን የሚጠቅም በሆነበት ቦታ ላይ አስተምር የሚላቸው ነቢዩን አለ ሰላቱ ወሰላም ከአንድ ዜ በላይ ላለ ነው። አንድ ዜ ይጠቀሙበትም አይጠቀሙበትም ዳዕዋ ማድረግ ለህዝቦች ግዴታ ነው። ከአንድ ዜ በላይ ግን የሚጠቀሙ ከሆኑ በአስተምሮቱ የሚጨምሩ ከሆኑ ይሰጣቸዋል። በቃ እነዚያ ሙሲር ከሆኑ ባሉበት ነገር ላይ ቀጣይ ጸንተው ተታየ ግዴታ የለብህም ማለት ነው። ሰየዘከሩ መን የኽሻ ባስተምሮትህ አላህን የሚፈራ ይገሰጣልና፣ ወይ ተጀነቡሃል አሽቃ ያ አድለቢስ አሽቃ ማለት አድለቢስ፣ ከሃዲው ግን ይረቃታል ያንተን አስተምሮት ከሃዲ አድለቢስ የሆነ ሰው

ሰዓት ውስጥም ሆነ ጀነት ውስጣ ሞት የለም። የአህል ናር ሁሉደን ቢላ መውት ወይ አህል ጀነ ሁሉደን ቢላ መውት ነው። በመካከላቸው ሞት ይመጣና እንደበግ ይታረዳል። ከዛ በስተኋላ የሳት ባለቤቶች ቢያለ ሳት የገባችሁ ሰዎች ሁልጊዜ ነዋሪ ናችሁ፣ ሞት የለም ይባላል። ስለዚህ ምን አለን ላ የሞቱ ፊሃ አለን። ጀነትም የገቡት እንደዛው ነው። ወላ የሕያ እችን በደንብ ያዙልኝ ሕያውም የማይሆን አንድ ሰው ካልሞተ ሕያው ነው፣ ከሞተ ደግሞ ሞቷል። ግን ይሄ አይሞትም ህያው የማይሆንም ማለት ምን ማለት ነው? ሕያው የማይሆነው ሐያተን ተንፈዑ የምትጠቅም ህይወት፣ የሚደሳባት ህይወት አይኖርም ማለት ነው እንጂ ሞት አይሞትም ግን እንደ ሞት ይቆጠራል።

ወደ ጀነት የሚገባው እሱ ነው ማለት ነው። ስኬታማ ማለት ነው። ወዘከረ ስመ ረቢሂ ፈሶላ የጌታውን ስም አውስቶ ፈሶላ፣ የሰገደ ስኬታማ ይሆናል። ይሄ እንግዲህ አስፈላጊ ነገር ነው። ከክህደት ነፍሱን አጽድቶ ጽድቅ ስራ ሰርቶ የጌታውን ስም አውስቶ እየሰገደ ለስኬት መብቃት ትልቅ አላህ ስብሓነሁ ወተዓላ ተኛ የሚፈልገው ነገር ይህ ነው ማለት ነው። ቀጥሎ ምን አለ? በል ቱእሲሩን አልሐያተ ዱንያ፣ ይልቁንም እናንተ ይችን ዓለም ህይወት የዚችን ዓለም የቅርቧን ዓለም ህይወት ትመርጣላችሁ አኺራን ትታችሁ ማለት

ተክሂደት ነብሱን አጥሮ ጽድቅ የሰራ ሰው ስኬታማ ይሆናል ብሎናል። ግን ከዚያ እናንተ ይልቁንም ያን ተታችሁ እቺን ቅርቧን ህይወት የዱንያን ህይወት ትመርጣላችኋለን አለን። አኼራ በላጭና ዘውታሪ ሁና እያለ ብሎ ነግሮናል። ታዲያ ይህ አስተምሮት ማለት ነው። ኢና ሃዛ ማለት ለፊ ሱሑፍ ልኡላ ከበፊቶች